የመላእክት አለቃ ቅዱስ ሚካኤል ኅዳር አስራ ሁለት የምናከብርበት ምክንያትና ተአምር ያደረገበት በዚች ቀን ቅዱስ ዱራታውስ ወይም ቴዎብስታ ቤት የተገለጠበት ቤታቸውን የባረከበት ዕለት ነው። እንዲህም ሆነ፤ የእግዚአብሔር ወዳጅ ሆነ ስሙ ዱራታውስ የሚባል አንድ ሰው ነበር። የሚስቱን ስም ቴዎብስታ ነው። እነርሱ ሙሉ ጊዜ አለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። በዚህም የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታኦስም ሸጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤል በታላ መኮንን አምሳል ለዱራታውስ ተገለጠለት። ቅዱስ ሚካኤልም ዱራታውስን ወደ በጎች ሄደና በእርስ ዋስትና በአንድ ዲናር አንድ በግ እንዲወስድ ዘዘው። ሁለተኛም ወደ አሳ አጥማጅ ሄዶ አንድ አሳ እንዲወስድ አዘዘው። መልአኩም ወደ ቤት ሳይደርስ የአሳውን ሆድ እንዳይቀዳ አስጠነቀቀው። ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሶ ዋስትና እንዲወስድ አዘዘው። ዱራታኦስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱ በተመለሰ ጊዜ በረከተን ሁሉ ቤቱ ተመልቶ አገኘው፣ እጅግ አደነቀ። የዚህ የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራ ውድሆችን ሁሉንም ጠርቶ መገባቸው ወደ ቤታቸው ማሰናበታቸው። ከዚህ በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውን ጊዜ ሦስት መቶ የወርቅ ዲናር በአሳው ሆድ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው። ከዚህ ዲናር ወስዳችሁ ለባለ በጉ ለባላ ለባለ ስንዴው እዳችሁን ክፈሉ። የቀረውን ለፍላጎታችሁ ይሆናችሁ፣ እግዚአብሔር አስቧችኋልና በጎ ስራችሁን፣ መስዋየታችሁን፣ ምጽዋታችሁን በዚህ ዓለም አሰመረላችሁ፣ በኋላ መንግሥት ተሰማያትን አዘጋጅቶላችኋል ብሎ ባርኳቸው ከነርሱ ተሰወረ። የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ ላሉት ተጓዦች የተራዳበት ዕለት ነው። በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከባህሩም በደረሱ ጊዜ በመርከብ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባህር መካከሉ በደረሱ ጊዜ ጽኑ ነፋስ ተነሳባቸው። ለመስጠምም እስኪደርስ ድረስ የማዕበሉ ሞገድ እየጨመረ እየጸና ከፋለ። ታላቅ ማዕበል በጣ ሊገለብጣቸውም ደረሰ። ፍጹም ጥፋት ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው፣ የሚያጽናናቸው አተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮኹ። የመላእክት አለቃቸው ግሩምና ገናና ሚካኤል ሆይ የታምራትና የቅርታ መልአክ ነህና ልዑል ቸርነቱን የሚገልጥብህ መልአኮይ እግዚአብሔር ፍቅሩን የሚያስታውቅብህ መልአኮይ፣ ወደ እኛ ተመልከት፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ሞት ጥፋት እንድን ዘንድ ስለ እኛ ወደ ፈጣሪህ ወደ ፈጣሪያችን እግዚአብሔር ለምንልን። አሁንም የሞት መጋረጃ ዓይናችን ሸፍኖታል፣ ፍጹም የጥፋት ጥላን የማይተናልና ብለው በፍጹም ልቦናቸው ወደ እግዚአብሔር ጮሁ። በመርከብ ውስጥ ያሉ ሁሉ ጽኑ ለቅሶ እያለቀሱ በመራራ እንባ እያፈሰሱ ጩሁ ከባህሩ ጽኑ ማዕበል ከሞት ያድናቸው ዘንድ። ያን ጊዜ በዛች ሰዓት እግዚአብሔር የልቦናቸውን ሐዘን ልመናቸውን ሰማ። ያን ጊዜም ይረዳቸው ዘንድ ቸር መልአኩ ቅዱስ ሚካኤል ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወረደ። መርከቡን በእጁ ይዞ ሳበው፣ በመርከብ ውስጥ ያሉትንም ወደ የብስ አወጣቸው። በደህና ተሻገሩ፤ ክፉ ነገር ጥቂትስ እንኳ ፈጽሞ አላገኛቸውም። ለእግዚአብሔር ምስጋና ይሆን። እኛንም ገናና የሆነ ቅዱስ ሚካኤል ልመነውና አማላጅነቱ ፈጽሞ ይጠብቀን፤ ከጽኑ ጠላት እጅ በክንፎቹ ጋርዶ ይሰውረን። በዚህች ዕለትም የቅዱስ ሚካኤል የበዓለ ሲመቱ መታሰቢያ ነውና በተሰጠው ቃል ኪዳንም እኛን ይጠብቀን። እስራኤላውያንን ከግብፅ እየመራ ወደ ሀገራቸው እንዳስገባም እኛንም ከሲኦል ባርነት እንዳንገባ ወደ መንግሥተ ሰማያት እንድንገባ ይርዳን። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች፣ ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለየን። ከዚህ በመቀጠል ብዙ ወደ እናንተ የምናቀርባችኋሉ። በተለይ በሀገር ውስጥ በስራ ላይ ያላችሁ፣ በውጭ በስደት ያላችሁ ለእናንተ እናዘጋጃለን እና በእግዚአብሔር ስም ትብብራችሁ አይል እንላለን።